ሰበር ዜና። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞን አንተ ሳትሆን እግዚአብሔር ከስልጣኑ ወርዶታልና መልካም ስራ እንደሰራ በመምሰል ቀጣይ ፕሬዝዳንት ለመሆን የምታደርገውን እንቅስቃሴ እንድታቆምና አለበለዚያ ግን ወንበሩ መቅሰፍት ይሆንብሃል ሲል አርቲስት ዮሐንስ በቀለ ቶክቻው የሲዳማ ክልል ሰላምና ጸጥታ ቢሮ አላፊውን አቶ አለማየሁ ጢሞቴዎስን አስጠነቀቀ። ይህ አለማየሁ እቺን አጋጣሚ መልካም እንደሰራ ሰው በማስመሰል ራስህን ዛሬ ደግሞ ደስታ ሌዳሞን ቢሆን ቢሆንል አንተ ራስህ ገልብጠከው ለመቀመጥ እየተሯሯጥክ ነው አሉ ችግር ይለውም እሱ አንተ ባትገለብጠውም ተገልብጧል። መነሳቱ መውረዱ አይቀርም። ነገር ግን የሚያወርደው አንተ ሳትሆን የሚያወርደው ማንም ሳይሆን የሚያወርደው የሰማይ የምድር አምላክ እግዚአብሔር ነው የሚያወርደው። ስለዚህ እግዚአብሔር አውርዶት አንተ በቴክኒክ ተከረባ ብቼ እቀመጣለሁ ካልክ፣ ይሁል ትሰማኛለህ መቅሰፍት ነው የሚሆነበው። አርቲስቱ ሲቀጥልም አቶ ደስታ ደስታሌ ደሞ ከስልጣኑ ሲነሳ አንተ ቦታውን ለመተካት ከፍተኛ ሽር ጉድ ውስጥ ነው ሲል አቶ አለማየውን ከሶ በህግ የበላይነት ስም ህዝቡን በመሳሪያ አስፈራርተህና ዘርፈ መርተሃል ሲል አቶ አለማየው ጢሞቴዎስንም ተችቷል። አለማየሁ ጢሞቴዎስ ከፍተኛ ጥንቃቄ ልታረግ የሚገባበት ሰዓት ነው። ደስታ ደስታሌ ደሞ ከስልጣኑ ሲነሳ አንተ ለመቀመጥ ከፍተኛ ሽር ጉድ ውስጥ ነው ያለከው በቃ አው ከፍተኛ ትጋት ውስጥ እንዳለክ እየሰማን ሩጫ ውስጥ ይያለክ ትጋት ውስጥ ነው ያለከው። በቃ እኔ እንዲነኝ እኔ ምንም ምን አላረኩም። ከእንደገና እኔ በቃ ምን አደረኩኝ? ምን ሰራ? ምን ድነው ያላደረኳል የደስታ የዘረፋ መረብ ውስጥ አንተም ስላለህበት ማንም እንዳይቃወማችሁ አርጋቹ ከተማውን ጸጥ ረጭ አርጋቹ በህግ የበላይነት በሚል አስፈራርታችሁ ቀፍድዳችሁ በመሳሪያ ብብረት ገዝታችሁ ህዝቡን አደንዝዛችሁ ለመብላት ነው። አንተ ያንን ነው የሰራኸው። ያንን እኮ ነው ያደረከው። ሌላ ያደረከው ነገር እኮ የለም። ሲዳማ ኒውስም የአቶ ደስታ ሌዳሞን ከስልጣን መውረድ ተከትሎ የአቶ አቶ አለማዮ ጢሞቴዎስ ፕሬዝዳንት የመሆን ሩጫን መለይ ሲዳማ ህዝብ እንደሚቃወምና አቶ አለማዮ ጢሞቴዎስ በከባድ የሙስና ወንጀሎች በሰፊ ህዝብ ስሙ የሚነሳና በክልሉ ላለው እስርና አፈና በወንጀልም ጭምር ግንባር ቀደም ተጠያቂ አመራር መሆኑን ተረድቶ ውስጥ ለውስጥ ከሚሰራቸው ከፋፋይ ስራዎች እጁን እንዲያወጣና መለይ ሲዳማ ህዝብም የአቶ አቶ አለማዮን ከፋፋይ ስራዎች እንዲያወግዝና አዲሱ የሚሾው መሆንም የክልሉን ፕሬዝዳንትንም በአይነ ቁራኛ እንዲከታተል ጣቢያችን ለሰፊ ህዝብ ጥሪ ያቀርባል። ስልጣን መውረዶ የተረጋገጠው የደስታ ሌዳሞ አገዛዝ በሐዋሳ ከተማ በተለያ ከተማ የሚገኙ የመንግስት መሬቶችን በህገ ወጥ መልኩ በመቀራመት ላይ እንደሚገኝ የሲዳማ ኒውስ ምንጮች ለጣቢያችን ገለጹ። የህዝባዊ ተቃውሞውን መቋቋሚያ ያቃተው የአቶ ደስታ ሌዳሞ አገዛዝ አስራራ ጫጩትና የአባ ፕሮፓጋንዳዎቹን በወታፍ ነቀይ ሚዲያዎቹ እና ካድሬዎቹ ያስተጋባም ሰፊ ሲዳማ የክልሉን መንግስትንም በአስቸኳይ ስልጣኑን ለቆ በህግ እንዲጠየቅም ጫና እያደረገበት ይገኛል። ከዚህ ጋር በተያያዘም አቶ ደስታ ሌዳሞን ጨምሮ አብዛኛው የክልሉም የከተማው ካቢኔዎቻቸው ከስልጣን መውረዳቸው እንደማይቀር ስለተረዱ በሐዋሳ ከተማ የመሬት ወረዳ ዝርፊያ ላይ መሰማራታቸውንም ምንጮቻችን ለጣቢያችን ገልጸዋል። በሐዋሳ ከተማ መሀል ክፍለ ከተማ የሚገኙ የመንግስት የቀበሌ ቤቶችን በሐዋሳ ከተማ ሀይቅ ክፍለ ከተማ ከጎዶሊያስ ሆቴል መስመር ላይ ያሉ የቀድሞ የደቡብ ክልል አመራሮች የሚኖሩባቸውን ቤቶች፣ የአዲስ ኪዳን ካናት ቤተክርስቲያን ጀርባ የሚገኙ የመንግስት ሰፋፊ ቤቶችን በህገወጥ መልኩ እየወሰዱና ስም እያዞሩ እንደሚገኙ፣ ዜሮ አምስት ሰፈር ታጥረው ያሉትን የመንግስት መሬቶች ደግሞ ለባለ ሀብቶች በህገወጥ መንገድ ለጭፈራ ቤት አገልግሎቶች እንዲውሉም የተሸጡ እንደሆነ ጣቢያችን ከምንጮቹ አረጋግጧል። በዚህ መሬት ወረራ የአቶ ደስታ ሌደሞ ዘመዶች ግንባር ቀደም ሲሆኑ፣ አቶ አሸናፊ ኤልያስ ደግሞ ፒያሳ አካባቢ የሚገኝን የመንግስት መኖሪያ ቤት ወደ ራሱ እንዳዞረን በርካታ የክልሉ አመራሮች ደግሞ የቀበሌ ቤቶችን በህገወጥ መልኩ እየተቀራመቱ መሆኑን ያገኘነው መረጃ ይጠቁማል። የሐዋሳ ከተማ አስተዳደር ኩት ባለው ህዝባዊ ውይይት ከተማዬን የበለጠ በማስዋብና በማስኳል እኔም የከንቲባነት ኃላፊነትን እወጣለሁ ሲል ህዝባዊ ብሎ ለሰበሰባቸው ጃኬት ለባሽ ካድሬዎቹ ዲስኩሩን ሲያስተላልፍም ውሏል። ሰባት ወራትን በአዋሳ ከተማ ውስጥ ሳይኖር የከተማውን መታወቂያ ሳይኖረው የቢሮውን መግቢያና መውጫም ሳይለይ የሀዋሳ ከተማ ከንቲባ የተደረጉ አቶ መኩሪያ ማርሻ ሀዋሳ ከተማን የካድሬ መቀለጃና መቀራመቻ እንዳደረገ፣ በአመራርነት አቀማነስ ምክንያት ደግሞ ጎብኚውንና አልሚውንም ከከተማው ጠራርጎ ማባረሩንም ብዙኑ የከተማው ነዋሪዎች ይመሰክራሉ። ውድ የአዋሳ ከተማ ነዋሪዎች፣ በህዝባዊ ተቃውሞ የተናጠውን የአቶ ደስታ ለዳሞ አገዛዝ በህገ ወጥ መልኩ የህዝቡን ሀብት እየዘረፈ መሆኑን ተረድታችሁ በህገወጥ መልኩ የተወሰዱ መሬቶችን ከመግዛት እንድትቆጠቡ እና በተለያዩ ክፍለ ከተሞች የምትገኙ የከተማ ነዋሪዎች አዳዲስ እንቅስቃሴዎችን ስትመለከቱ ለጣቢያችን መረጃዎችን በመስጠት ውቧን የሐዋሳ ከተማን ከውድቀት እንድታደግ ስንል ጥሪ እናቀርባለን። የፌዴራሉ መንግስትም በሐዋሳ ከተማ ህገወጥ የመሬት ወረራ መንሰራፋቱን ተመልክቶ አስቸኳይ መርማሪ አካል እንዲልክና ፕሬዚዳንቱም ሆነ ካቢኔው በራሳቸውም ሆነ በዘመዶቻቸው የወሰዱትን የመንግስት መሬቶችንም በወንጀል ጭምር እንዲጠየቁ አድርጎ በአስቸኳይ እንዲያስመልስ ጣቢያችን ለፌዴራሉ አካል ጥሪ ያቀርባል።